ሰላም ጤና ይስጥልን። የችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃ ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዩና አስተዋውቃችሁ። የጅቡቲ መንግስት ህጋዊ ሰነድ በሌላቸው ዜጎች ላይ በሚቀጥለው ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታወቀ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያው በሁቲ አማጺያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂው ቡድን ላይ ያጸፋ እርምጃ እንደሚወስዱ ቃል ገብተዋል። ሳውዲ አረቢያና ኳታር በፖርት ሱዳንና ከሰላ የተፈጸመውን ጥቃት አወገዙ። ያለ ቀድመ ሁኔታ ከሥራ መስመር እንድንወጣ መደረጉ ለዘርፈ ብዙ ችግር ዳርጎናል ሲሉ የኤሌክትሪክ ባጃጅ አሽከርካሪዎች ገለጹ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እነሆ ተጀምሯል። በቆይታችን ቀደም ብለን የተቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የችጄን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ያለ ቀድሞ ሁኔታ ከስራ መስመር እንድንወጣ መደረጉ ለዘርፈ ብዙ ችግር ዳርጎናል ሲሉ የኤሌክትሪክ ባጃጅ አሽከርካሪዎች ገለጹ። በመንግስት አበረታችነት በሚሊዮን የሚቆጠር ገንዘብ በብድርና በዋስትና ጭምር አውጥተን በቅርቡ የገዛናቸው የኤሌክትሪክ ባጃጆች በአስፓልት መንገዶች እንዳይሰሩ ተደርጓል። ይህም ለዘርፈ ብዙ ችግር ዳርጎናል ሲሉ በአዋሳ ከተማ የሚገኙ አሽከርካሪዎች ለቲክቫ ኢትዮጵያ ቅሬታቸውን አሰምተዋል። እያንዳንዳቸው በ1 ሚሊዮን 200 ሺህ ብር ገደማ የሚገዙ 140 በላይ ባጃጆች በከተማዋ እንደሚገኙ የሚገልጹት አሽከርካሪዎቹ ያለአንዳች ውይይትና ቅድመ ሁኔታ ካሳለፍነው አርብ ጀምሮ በአስፓልት መንገዶች እንዳይሰሩ ተ ብለናል በሚል የትራፊክ ፖሊሶች እና የመንገድ ደህንነት አስከባሪዎች የእንቅስቃሴ ገደብ እንደጣሉባቸው አስረድተዋል። አንድ ስሙ እንዳይገለጽ የፈለገ የኤሌክትሪክ ባጃጅ አሽከርካሪ አስቀድሞ የቤንዚኑን ባጃጅ የሰራበት እንደነበርና እሱን ሸጦ የወላጆቹን ቤት ካርታ በማስያዝ የኤሌክትሪክ ባጃጅ መግዛቱን ገልጾ ወደ ስራ ከገባ አንድ ወር ባልሞላ ጊዜ ውስጥ በአስፓልት መንገድ መስራት አትችሉም ተብለን ከስራ መስመር እንድንወጣ ተደርገናል ብለዋል። ሌላኛው ቅሬታ አቅራቢ ደግሞ ባጃጁን የገዛሁት መንግስት ለጭስ አልባ ሞተሮች የሰጠውን ትኩረት በሚገባ ካጠናው በኋላ ነው። በድንገት የተወሰደው እርምጃ እጅግ አሳዝኖናል ሆናል ሲል ተናግሯል። ከባጃጅ ግዢው በተጨማሪም ለሶስተኛ ወገን 12 ሺ ብር ገደማ፣ 2 ፐርሰንት ተብሎ ደግሞ 21 ሺ ብር እና ለታርጋ 10 ሺ ብር ከእያንዳንዱ ባጃጅ ለመንግስት ገቢ አድርገናል የሚሉት አሽከርካሪዎቹ ከተማውንና ዘመኑን የሚመጥን ትራንስፖርት ነው ስንባል ቆይተን በድንገት ከመስመር ውጡ መባላችን ለዘርፈ ብዙ ችግር ዳርጎናል ብለዋል። በባጃጅ ስራው ቤተሰብ የሚያስተዳድሩ ያስያዙትን የቤት ካርታ ለማስለቀቅ በየቀኑ ገንዘብ በባንክ ገቢ የሚያደርጉ ባጃጅ በዕቁብ ብር ገዝተው የቀን ዕቁብ የሚጥሉ ልጆች የሚያስተምሩ ቤተሰብ እጃቸውን የሚጠብቅና ልዩ ልዩ ግዴታ ወጪዎች ያለባቸው አሽከርካሪዎች ይበዛሉ፣ የሚሉት ቅሬታ አቅራቢዎቹ ለከተማውና ለክልሉ መንገድና ትራንስፖርት ቢሮ ሄደን ይህንኑ ገልጸን ብናመለክትም ተገቢውን ምላሽ አላገኘንም ብለዋል። አንዳንድ የመስሪያ ቤቶች ባለሙያዎች ለምን ውስጥ ለውስጥ እየሰራችሁ ጥያቄ ጠይቁም ይላሉ። ነገር ግን የባጃጅ ስሪት ለኮብልስቶን መንገድ ፍጹም የማይሆንና በቀናት ውስጥ ስቲልድ ባትሪውና ዲናሞ ከጥቅም ውጪ የሚያደርግ መሆኑን ገልጸዋል። ቲክቫ ኢትዮጵያ በጉዳዩ ዙሪያ ከሐዋሳ ከተማ መንገድ ልማትና ትራንስፖርት መምሪያ ኃላፊና ምክትል ኃላፊው መረጃ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተተኮሰው ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂው ቡድኑ ላይ የአጸፋ እርምጃ እንደሚወስዱ ቃል ገብተዋል። ኔታንያሁ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። ውርጧት በኢራን የሚደገፈው የታጣቂ ቡድኑ ከየመን የተኮሰው ሚሳኤል በቤንጎሪዮን አየር ማረፊያ ዋና ተርሚናል አካባቢ ማረፉን የእስራኤል ባለስልጣናት አስታውቀዋል። በፍንዳታው አራት ሰዎች ሲቆስሉ ሌሎች ሁለቱ ደግሞ ወደ መጠለያ ጣቢያ ሲሄዱ ጉዳት ደርሶባቸዋል ሲል የእስራኤል መገናኛ ብዙኃን የድንገተኛ አደጋ አገልግሎትን ጠቅሶ ዘግቧል። ጥቃቱ ከባድ ጉዳት የደረሰበት ሰው የለም። እሁድ ዕለት ሁቲዎች የእስራኤል ጦር በጋዛ ውስጥ ያለውን እንቅስቃሴ ለማስፋፋት ላቀደው ምላሽ የአየር ማረፊያዎቿን ኢላማ በማድረግ በእስራኤል ላይ አጠቃላይ የአየር ላይ እገዳ እንደሚጥሉም ተናግረው ነበር። የእስራኤል የመከላከያ ሚኒስትር እስራኤል ካትስ የሚመታንን ሁሉ ሰባት እጥፍ እንመተዋለን በማለት ለጥቃቱ ምላሽ ሰጥቷል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለሁቲ ጥቃት ምላሽ እንድትሰጥ ማለት አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ብለዋል። አውሮፕላን ማረፊያው ለጊዜው በረራ ካቋረጠ በኋላ ሥራ ጀምሯል። ይሁን እንጂ ሉፍታንዛ፣ ኤር ፍራንስና ዴልታን ጨምሮ በርካታ ዋና አየር መንገዶች እሁድ ወደ አየር ማረፊያውና ከአውሮፕላን ማረፊያው የሚያደርጉትን በረራ ሰርዘዋል። ሚሳኤሉ ሲቃረብ በተለያዩ የሀገሪቱ ክፍሎች የአደጋ ደውሎችም ተሰምተዋል። የእስራኤል አየር ኃይል ደግሞ ሚሳኤሉን ለማክሸፍ ለምን እንዳልተቻለን እያጣራ ነው ብለዋል። ኔታንያሁ ስለሚሰጡት የአጸፋ ምላሽ ለመምከር ከሚኒስትሮች እና መከላከያ ባለስልጣናት ጋር ይገናኛሉ ሲል የአገር ውስጥ መገናኛ ብዙሃን ዘግቧል። በየመን የሚገኘውና ና በኢራን የሚደገፉ አማጺ ቡድን ሁቲ በጋዛ ከሚገኘው ሀማስ ጋር በመተባበር በእስራኤል ላይ የሚሳይል ጥቃት በየጊዜው ቢሰነዝርም በእስራኤል የረቀቀ የአየር መከላከያ በኩል ማለፍ አልቻለም። ቡድኑ በቀይ ባህር ላይ በሚያልፉ የንግድ መርከቦች ላይም ጥቃት ሲፈጽም ቆይቷል። አሜሪካ የቡድኑን ጥቃት ለማስቆም የቦምብ ጥቃቶችን በተደጋጋሚ የፈጸመች ሲሆን፣ ዩኬም ለአሜሪካ የቦምብ ጥቃት ድጋፍ አድርጋለችም ተብሏል። ከሰሞኑን የሱዳን ፈጥኖ ደራሽ ኃይል በፖርት ሱዳንና ከሰላ አካባቢ በፈጸመው የድሮን ጥቃት ምንም እንኳን በሰው ላይ ጉዳት ባይደርስም በመሠረተ ልማት ላይ ግን ከፍተኛ ጉዳት አድርሷል። የመንግስት ጦር ቃል አቀባይ ስለ ጥቃቱ ሲናገሩ የአትፍቶ ጠፊ ድሮኖች ዋና ኢላማ ያደረጉት የአየር ኃይል ሰፈሮችን፣ መጋዘኖችንና የሰላማዊ ዜጎች መኖሪያዎችን ሲሆን በጥቃቱ አነስተኛ ጉዳት ቢደርስም በሰዎች ላይ ምንም ጉዳት አልደረሰም ብለዋል። የፈጥኖ ደራሹ ታጣቂ ይዞታ ከሚገኝበት 650 ኪሎ ሜትር ርቀት ላይ የምትገኘው ፖርት ሱዳን አካባቢ ዛሬ ጭስ መታየቱን የአይን ማኞች እየገለጹ ነው። ይህንን ተከትሎም በአየር ማረፊያው ለጊዜው የሚወጣም ሆነ የሚገባ የአየር አገልግሎት መቋረጡ ተዘግቧል። ይህ በእንዲህ እንዳለ ሳውዲ አረቢያና ኳታር በፖርት ሱዳንና ከሰላ የተፈጸመውን ጥቃት አውግዟል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በተናጠል ባወጡት መግለጫ በከሰላና ፖርት ሱዳን በሚገኙ ወሳኝ መሰረተ ልማቶች ላይ ኢላማ ያደረገ ጥቃት ለአፍሪካና አረብ መረጋጋት ትልቅ ስጋት የሚፈጥር መሆኑን አስታውቋል። የኳታር ውጭ ጉዳይ ሚኒስትር በመግለጫው ጥቃቱ ዓለም አቀፍ ሕግንና ደንቦችን የሚጻረር መሆኑንም አስረድቷል። የሳውዲ ውጭ ጉዳይ ሚኒስትር በበኩሉ እንደዚህ አይነት ጥቃቶችን እንደሚያውግዝ ገልጾ በግጭት ወቅት ለሰላማዊ ሰዎች ከፍተኛ ጥበቃ መደረግ እንዳለበትም አሳስበዋል። በፖርት ሱዳንና በከሰላ ትላንትናና ዛሬ በድሮን ጥቃቱን የፈጸመው የጀነራል ሐምዳን ዳጋሎ ፈጠኖ ደራሽ ኃይል መሆኑ ይታወቃል። የጅቡቲ መንግስት ህጋዊ ሰነድ በሌላቸው ዜጎች ላይ በሚቀጥሉት ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታወቀ። የጅቡቲ የሀገር ውስጥ ጉዳዮች ሚኒስትር በትላንትናው ዕለት ባወጣው ማስታወቂያ በሚቀጥሉት ቀናት በሰነድ አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግም አስታውቋል። የሀገሪቱ ዜጎችን በማንኛውም እንቅስቃሴያቸውና ጉዞዎቻቸው ህጋዊ መታወቂያዎቻቸውን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፈቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነዶቻቸውን እንዲይዙም አሳስቧል። ይህንን ማድረግ በአፈሳው ዘመቻ የዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳል ሲል ነው ማስታወቂያው ያስቀመጠው። ይህንን ትዕዛዝ ማክበር በእጅጉ እንደሚመከርም ነው ያስጠነቀቀው። በተመሳሳይ በትላንትናው ዕለት የጅቡቲ መንግስት ዜጎቹ ለቀጠሯቸው ሰራተኞች ደሞዛቸውን ና ሌሎች ቃል የተገባላቸውን ጥቅማጥቅሞችን በአግባቡ እንዲከፍል የሚያዝም ማስታወቂያ አውጥቶ ነበር። በተያያዘ መረጃ በሀገረ ጅቡቲ አርታ በምትባል ከተማ በትላንትናውም ዕለት የሰነድ አልባ ስደተኞች አፈሳ መጀመሩን ተሰምቷል። በጅቡቲ የሚገኙ የመረጃ ምንጮች ለቲክቫይ ኢትዮጵያ በሰጡት ቃለ መጠይቅ ከጅቡቲ ከተማ 40 ኪሎ ሜትር ርቃ ከምትገኘው የአርታ ከተማ በርካታ ኢትዮጵያውያን መታፈሳቸውን ገልጸዋል። አንዱ አስተያየት ሰጪ እንደገለጸውም ስደተኞቹን ወደ ኢትዮጵያ አላስወጧቸውም፣ ከአርታ ሰብስበው ነጋዴ የሚባል ከዚህ ቀደም የስደተኞች ማቆያ የነበረ ቦታ ላይ አስቀምጠዋቸዋል ሲል ተናግሯል። ቦታው በጣም አስቸጋሪና ለጤና የማይመች መጸዳጃውም መተኛውም እዛው የሆነ በጣም ሙቀት ያለበት ማቆያ ነው አከማችተው ያስቀመጧቸው በማለት ገልጿል። ለቲክቫ ኢትዮጵያ የተላከ ቪዲዮም ስደተኞቹ ተጭነው ሲጓጓዙም ያሳያል። በጅቡቲ መንግሥት እየተሰጡ ላሉ ማስጠንቀቂያዎችና ትዕዛዞች በጅቡቲ የሚገኘው የኢትዮጵያ ኤምባሲ ካወጣው ማስታወቂያ ውጪ ከኢትዮጵያ መንግሥት እስካሁን ድረስ የተሰጠ ይፋዊ መግለጫም ይሁን ምላሽ የለም። የብራዚል ፖሊስ በአሜሪካዊቷ ድምፃዊ ሌዲ ጋጋ የሙዚቃ ዝግጅት ላይ የቦምብ ጥቃትን አከሸፍኳለ። በብራዚል ሪዮ ዴ ጄኔሮ የሲቪል ፖሊስና ፍትህ ሚኒስትር በጋራ በቤት ውስጥ የተሰራ ተቀጣጣይ ፈንጂን በመጠቀም ጥቃት ለማድረስና በማኅበራዊ ሚዲያ እውቅናን ለማግኘት አስበው የነበሩ ተጠርጣሪዎችን በቁጥጥር ስር መዋላቸውን ገለጹ። ፖሊስ ጥቃቱን ያቀደውንና አንድ ታዳጊን በቁጥር ስር መዋላቸውን ገልጿል። የድምፃዊት ሌዲ ጋጋ ቡድን ስለ ጥቃቱ ከሙዚቃው ዝግጅት በኋላ ማለዳ ላይ ከመገናኛ ብዙኃን መስማታቸውን ገልጿል። በብራዚል የሪዮ ዴ ጄኔይሮ ካፓ ካባና የባህር ዳርቻ የሌዲ ጋጋን የሙዚቃ ድግስ በነፃ ለመታደም ከሁለት ሚሊዮን በላይ ሰዎች መገኘታቸው ተገልጿል። ፖሊስ ጥቃቱን ለመፈጸም ያሰበው ቡድን በህፃናት አዋቂዎችና የተመሳሳይ ፆታ አፍቃሪያን ላይ የጥላቻ ንግግር ሲያሰራጭ ነበር ብሏል። ጥቃቱን አቀነባብረዋል በሚል በቁጥር ስር ያሉት ግለሰብ በሪዮ ግራንዴ ዱ ሶል ደቡባዊ ግዛት ህገ ወጥ የጦር መሳሪያ ይዞ በመገኘት በቁጥር ስር ውሎ እንደነበርም ገልጿል። ታዳጊው ደግሞ በሪዮ ህጻናት የሚታዩበት የወሲ ፊልም በማከማቸት በፖሊስ ቁጥጥር ስር ውሎም ያውቃል። ጥቃቱን ለመፈጸም ያቀዱት ግለሰቦች ታዳጊዎችን አክራሪ እንዲሆኑ በመቀስቀስ እንዲሁም የአንድ ቡድን አባል መሆናቸውን ለመግለጽና ሌሎች ወጣቶችን ለማነሳሳት በሚል ራሳቸውን እንዲጎዱ እንዲሁም ጸብቀስካሽ ተግባራት ላይ እንዲሳተፉ በማድረግ ተወንጅለዋል። የሌዲ ጋጋ ቃል አቀባይ ለዘ ሆሊውድ ዘጋቢ ሊደርስ ነበር ስለተባለው ጥቃት የሰማነው ዛሬ ማለዳ ከመገናኛ ብዙሃን ነው ከትርኢቱ አስቀድሞም ሆነ በሚታይበት ወቅት ምንም አይነት የታወቀ የደህንነት ስጋት አልነበረም፣ እንዲሁም ለሌዲ ጋጋ ከፖሊስም ሆነ ከባለስልጣናት ሊኖር ስለሚችል ጥቃት የደረሰ መረጃ የለም ብሏል። የፍትህ ሚኒስትር ተጠርጣሪዎቹ ራሳቸውን ሊትል ሞንስተርስ ሲሉ የሚጠሩ የድምፃዊ ሌዲ ጋጋ አድናቂነን እንደሚሉም ገልጿል። ፖሊስ በሪዮ ዴ ጄኔሮ፣ ሪዮ ግራንዴ ዱሶል፣ እንዲሁም ሳኦ ፖሎ የመበርበሪያ ትእዛዝ ያወጣ ሲሆን የኤሌክትሮኒክስ ቁሳቁሶችና ና ሌሎች መሣሪያዎችን በቁጥጥር ስራውሏል የሪዮ ግዛት ደህንነት መስሪያ ቤት በኦንላይን ታዳጊዎችን ለተለያዩ አመፆች የሚቀሰቅሱና ና ሚስጢራዊ ኮዶችና ትምህርታዊ ምልክቶችን ስለሚጠቀሙ ቡድን መረጃ ከደረሰው በኋላ አሰተኛ ሞንስትሮች ላይ የሚደረግ ዘመቻ መጀመሩንም ገልጿል። የድምፃዊቷ ግዙፍ የሙዚቃ ድግስ ነበር የተባለው የዚህ ኮንሰርቶ ሰልፎች የተሸፈነው የሪዮን ኢኮኖሚ ለማነቃቃት በሚል በከተማው አስተዳደር ነው። እንደ ባለሥልጣናቱ ከሆነ ኮንሰርቱ 100 ሚሊዮን ዶላር የአገር ውስጥ ገቢን ያስገኛል ተብሎም ተገምቷል። ሌዲ ጋጋ ቅዳሜ ዕለት በሪዮ ዴ ጄኔሮ ያቀረበችውን የሙዚቃ ድግስ ስምንተኛውን አልበሟን የማስተዋወቅ አካል ነው። ሜሄይም በሚል የሚጠራው አዲሱ የሙዚቃ ሰንዱቋ አብራ ካዳብራ እንዲሁም ዳይዊዝ ኤስማይል የተሰኙ ሙዚቃዎች የተካተቱበት ነው። ሌዲጋጋ እንደ አውሮፓውያኑ አቆጣጠር በ2023 2012 በብራዚል ዝግጅቷን አቅርባም ነበር። በዝግጅቱ ላይ የሚታደሙትን ለመጠበቅም 5000 ፖሊሶች የተመደቡ ሲሆን ጥብቅ ፍተሻም እንደነበር ተገልጿል። የከተማይቱ ባለስልጣናት የፖሊስን ስራ ለማገዝ ሰው አልባ አውሮፕላኖችና ፊትን የሚለይ ካሜራ ጥቅም ላይ አውሎ እንደነበርም ተዘግቧል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኝን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።